የኋላ ከሌለ የለም የፊቱ ይላል የሀገራችን ሰው ሲያወራ እና የኢትዮጵያ ልጅኖ ሜታ እየታሙር ምር ይባላል። በሞደርኒዝም ስም ስንት ነገር አጣን ማለት በስልጣኔ ስም ማለትም በተለያዩ ቤቶች ውስጥ መኖር የነበረባቸው እየጎደሉ የመጡ ነገሮች አሉ። ያው እነሱ ሴቶች በብዛት እየጠፉ ያሉ እንትኖች አሉ እና ብዙ ባህልና ብዙ እንትኖች ሴቶች እንዳሉት ሀገር እነዚህ ነገሮች መጥፋት አለባቸው ብዬ አስቤ ስለዚህችን ፕሮጀክት እንደው እንደ ኤግዛምፕል ዝም እየጣለ አደረግኳት። ትንሽ ቆየት ያለች ፕሮጀክት ናት። ከላይ እንደምታዩት ግሪን ሃውስ አለው። ግሪን ሃውሱ ፐርፖዝ ምንድነው ሁሉንም ስሜት ህዋሳቶች ኢንጌጅ ማድረግ ነው፣ ዋነኛው ዓላማው ማለት ነው። ከላይ ብቻ ሳይሆን ውስጥም ግሪን ጋርደን ምናምን እንትን አሉ፣ ብዙ ነገሮች አሉት ማለት ነው። ስሜት ህዋሳት ህዋሳቶቻችን በሙሉ ኢንጌጅ ናቸው ማለት ነው። በተረፈ ደግሞ እንደዚህ እንደ ግሪን ሃውሱ አይነት ቦታዎች ምንድነው ራስን በተወሰነ ደረጃ ሙሉ በሙሉ ቢሆንም ቤት ውስጥ አትክልት በመትከል የተለያዩ ፍሬሽ የሆኑ ነገሮችን እንድናገኝ ያደረገናል ማለት ነው። ስለዚህ ትንሽ ሰስቴነብልና ግሪን የሆነ ኢንቫይሮንመንት ይፈጥራል ማለት ነው። በተረፈ ደግሞ እዚህ ጋር እንደምታዩት ደግሞ ባህላዊ ሴቶቻችን፣ አንዱ ቋንጣ አንድ ትልቅ ባህላዊ ሴት ነው እና እዚህ ጋር ስቴንለስ ስቲል በሆነ መንገድ፣ ሞደርን በሆነ መንገድ፣ ዘመናዊ በሆነ መንገድ ከቤቱ ጋር ኢንቴግሬትድ የሆነ ቋንጣ ማንጠልጠያ አለ። ሁለተኛ ደግሞ ሲቀጥል ደግሞ ሌላ በሞደርን ኪችን ስም ለእንጀራ ቦታ የለንም። ትራዲሽናል ኪችንስ የሚቀመጠው ግን ሞደርን ኪችን ፐርፐዞ ራሱ ሞደርን ከሆነ ዘመናዊ ከሆነ ያን ለእንጀራ ለአንባሻ፣ ለድፎ ዳቦ ለመሳሰሉት ለቂጣ ምናምን ቦታ ሊኖር ይገባል ማለት ነው። ሬጉሌትድ የሆነ ቴምፕሬቸር ኮንትሮል ሊሆነ ቦታ ሊኖር ይገባል ማለት ነው። እነዛን ነገሮች የምናስቀምጡበት ለእሱ የተዘጋጁ ቦታዎች አሉት። ስለዚህ እንደዚህ አይነት ባህላዊ ሴቶችን የጠበቁ ፣ ሲቀጥል ደግሞ እንደዚህ ግሪን የሆነ ሁሉንም ሴንሶች ንጌጅ የሚያደርግ ስራ ማሰራት የምትፈልጉ ኮንታክት ሚ። ታዬ ታምሩ እባላለሁ። በተረፈ ደግሞ ያው ድረገጽ ሳላነሳ ማለፍ አልፈልግም። ኢትዮጵያዊም ድረገጽ ያው ለአርክቴክቶች፣ ኢንጂነሮች፣ ለኮንትራክተሮች አሁንም ክፍት ነው። ሪኮሜንድ ማድረግ እንዳይረሳ።